የባንዳ ልጅ ሲሸለም ምርጥ ባንዳ፣ ቆራጥ ባንዳ፣ ደፋር ደፋርና አይናውጣ ባንዳ የሚል ማዕረግ ተሰጥቶት በዚህ ማዕረግ ደረጃ ነው ሹሉቃ ዳዊት የተሸለመና ለሻዕቢያ ከለላ እየሰጠ ለሻዕቢያ ሽፋን እየሰጠ ከዚያም ሲያልፍ የኢትዮጵያ መከላከያ ሰራዊት እያስመታ ኤርትራ እንድትገነጠል ያደረገ ባንዳ የባንዳ ልጅ ባንዳነት የማይሰለቸው ባንዳነት ክብሩ ባንዳነት ልብሱ ክህደት ጌጥና አርማው የሆነ ሰው ይሄ ሰው ሻለቃ ዳዊት የብዙ የኤሪትሪያ ወጣቶች ህይወት ለመትረፍ እንዲችል ያደረጉት አስተዋጽኦ ኤርትሪያኖች ዛሬ የሚረሱት አይመስለኝም። ወያኔን ለመጣል ግንባር ቀደም ለውጥ አመጡ ከሚባሉ ሰዎች ውስጥ ከፊት የሚሰለፈው ታማኝ በየነ ቁጥር አንድ ነው ለኔ። ዛሬ ምን እያደረገ ነው? ተው፣ የሰይጣን ጆሮ አይስ የዚህን ሰው እየገመና ያጋለጠው ጀግናው ኢትዮጵያዊ ከታማኝ በየነ ቀጥሎ የኢትዮጵያን ሕዝብ ያነቃና ወያኔን ለውድቀት ያበቃ ጀግናው ስዩም ተሾመ አንዱ እሱ ነበረ። ናምን ሆዳ አንዳርጋቸው ባንዳ ሻለቃ ዳዊቶች ርካሾች ናቸው። እና አርቃችሁ ቅበሩት! እግዚአብሔር ይመስገን ኢትዮጵያ ምድር ገብታ ይቀበሩ በተለይ በሀገርና በሕዝብ ላይ የሆነ ግፍና በደል ፈጽሞ አንድ ጊዜ በህዝብ ጥርስ ውስጥ የገባ አንድ ሰው አንተ ሜካፕ ስለቀባው አይደለም እኮ፣ ከዛ በኋላ እሱ እንደ ሀገር የሚያስመሰግን ታሪክ እንኳን ቢሰራ ያ የባንዳነት ታሪኩን የሚሽር ምንም ነገር ሊኖር አይችል። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቀ ሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና እና በሱፐርስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲ ሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን እጅግ አስገራሚ የሆነ ፕሮግራም ነው ይዤላችሁ የቀረብኩት። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ፕሮግራሙ እንድትከታተሉ በአክብሮት ግብዣዬን አቀርባለሁ። አንድ ጥያቄ ልጠይቃችሁ እስኪ የባንዳ ልጅ ሲሸለም ወይም ባንዳዎች ሲሸለሙ አይታችሁ ታውቃላችሁ? ሀገር ሀገር የካደ ሀገር ያፈረሰ ሀገር የሸጠ የሀገርን ህልውና አሳልፎ የሰጠ በህዝብ ላይ ቁማር የተጫወተ የህዝብን ሀብት የህዝብን ጥቅም አሳልፎ ለግል ጥቅሙ የዋለ ወይም ያዋለ ባንዳ የባንዳ ልጅ ሲሸለም አይታችሁ ታውቃላችሁ? እንደዛ የፕሮግራም ነው ዛሬ ይዤላቸው የቀረብኩት። ማነው ባንዳው የተሸለመው? ማነው ሸላሚው? ባንዳ ሴትኛው ነው የሚለው ፕሮግራም አብረን የምንመለከተው ነው የሚሆነው። በዳያስፖራው መንደር፣ በተለይ በታወቅ በተቃውሞ ጎራ ያሉት ነውር የማይሰለቻቸው ነውር የማይታክታቸው በስተርጅና ባረጁ ቁጥር በተማሩ ቁጥር ባወቁ ቁጥርና እድሜያቸው በገፋ ቁጥር የበለጠ ወደ ነውር ወደ ጥፋት እና ወደ ተንኮል የሚያመዝኑት በጽንፈኛው ጎራ ያሉት ዳያስፖራዎች የፈረሰ ገጽታን መልሶ ግንባታ በሚል ርዕስ በሚል መርህ አዲስ የገጽታ ግንባታ ፕሮጀክት ጀምረዋል። ከዚህ በፊት በባንዳነታቸው የሚታወቁ በአጭበርባሪነታቸው የሚታወቁ የሀገርን ሀብት ሽጠው የሕዝብን ሀብት ሽጠው ሕዝብ በረሃብ እንዲያልቅ ፈርደው እነሱ ካናዳና አሜሪካ ሂዶ ቤት የገዙ ባንዳዎችን እንደገና እንደ ጀግና አሳምሮ ቀባብቶ ሜካፕ ሰርቶ ምናምን የማምጣት አዲስ ፕሮጀክት ጀምረዋል። ከሰሞኑ እነ ነአምን ዘለቀ በየፌስቡካቸው ሲያራግቡት የነበረው ዜና ነበረ። ያ የባንዳው ልጅ ማን ነው? ሹሉቃ ዳዊት። ሹሉቃ ዳዊት ይለዋል። ስዩም ተሾመና ሹሉቃ ዳዊትን እንሸልማለን ብለው ሻለቃ ዳዊት የሚባለውን ማለት ነው። እሱን እንሸልማለን ብለው አንድ የእውቅና ፕሮግራም አዘጋጅተው ነበረ። ና እና አምን ዘለቀ እንግዲህ ከዚህ በፊት በአርበኞች ግንቦት ሰባት እንቅስቃሴ እንደ ጀግና የምንቆጥራቸው እንደ አርበኛ የምናያቸው ጀግኖች ብለንም እናስባቸው ሰዎች ነበሩ አንዳርጋቸው ጽጌ ና አምን ዘለቀ ሌሎችም እዛ ዛ እንቅስቃሴ ውስጥ የነበሩ ሰዎች ነገር ግን ሸውደውን ነበር እንኳንም እነሱ መተው ስልጣን አልያዙ እንኳንም ያኔ በኢትዮጵያዊነታቸው እንዳመናቸው ያቺ አብጩ የመጣባት የሽግግር ዘመን ያቺ የለውጥ ጊዜ እንኳንም ወደ እነሱ እጅ አልገባችም ያስብል ታሪካቸው ነው አሁን እየተገለጠ እየተመለከት ነው ያየነው። ለማንኛውም ናምን ዘለቀ አጀንዳ አይደለም ዛሬ። ያው እሱ ሲያዘጋጅ ስለነበር ይሄን ፕሮግራም የባንዳ ልጅ ሲሸለም፣ ምርጥ ባንዳ፣ ቆራጥ ባንዳ፣ ደፋርና አይናውጣ ባንዳ የሚል ማዕረግ ተሰጥቶት በዚህ ማዕረግ ደረጃ ነው ሹሉቃ ዳዊት የተሸለመውና የባንዳ ልጅ ሲሸለም አዳራሹ ምን እንደሚመስል ላሳያቸው እና ተመልሰ ይመጣሉ ነው። ባንዳ ለባንዳ ሲያሸረግድ፣ ባንዳ ለባንዳ ሲያጨበጭብ፣ ባንዳ ሌላውን ባንዳ ጌታዬ እያለ ሲያሸረግድ የምትመለከቱበት በዚያ ልክ ደግሞ ማንነቱን ስለሚያውቁ አብዛኛው ኢትዮጵያውያን ምንም እንኳን በተቃውሞ ጎራ ቢሆኑም የሰውየውን ማንነት ስለሚያውቁ ልክ እንደሱ አይነት ባንዳነት የተጠናወታቸው ወይም የሱ የቅርብ ጓደኞችና ዘመዶች ካልሆኑ በስተቀር አዳራሹ እንደምታዩት ባዶ ነበር። ከዚህ በላይ እፍረት፣ ከዚህ በላይ ውርደት፣ ከዚህ በላይ ሞት የለም። የሰው ልጅ የሆነ ሰዓት ላይ ጥፋት ያጠፋል። የሆነ ሰዓት ላይ ሆዱም አታሎት ይሁን የሆነ ጥቅም ሸውዶት ይሁን ምናምን በህዝብ ላይ የሆነ ነገር ሊሰራ ይችላል ከዚያ በኋላ ተደብቆ መኖርን ማን ገደለ? ማንን ገደለ? እነሱስ ለራሳቸው ምን አይነት ክብር ኖሯቸው ነው ያንን ታሪክ እየታወቀ አሁን ተመልሶ እንደ ጀግና? በእርግጠኝነት እኮ ነአምን ዘለቀ እና ሹሉቃ ዳዊት ተነጋግረው በቃ ለዳዊት የሆነ ነገር እናርግ፣ ሽልማት እናርግለት ወይም እሱም እራሱ አዘጋጁልኝ ሽልማት ብሎ ሊሆን ይችላል። እፍረት የለም፣ ነውር የለም፣ ብልግና የሚባል የለም እዛ ሰፈር። ለህዝብ ክብር የለም፣ ለራሳቸውም ክብር የላቸውም። አያደርጉም አይባልም። እና አሁን ፖለቲካው ዘርፍ ላይ ያሉት በጣም ከእዚህ ኢትዮጵያ ካለው ፖለቲካ ጋር ለመወዳደር አቅማቸውም ስብዕናቸውም ችሎታውም የሌላቸው ምንም ነገር መስራት የማይችሉ ድኩማኖች እንደሆኑ እራሳቸውም ያውቃሉ፣ እኛም እናውቃለን፣ ሁሉም ህዝብ ያውቃል። ስለዚህ አሁን ከአብቹ ጋር ነገሮች ማወዳደር ሲፈልጉ በዛ ልክ ከአብቹ ጋር ሊወዳደር የሚችል ስብዕና ያለው ሰው ወይ ፖለቲካው መድረክ ላይ የለም ወይም ደግሞ ከነጭራሹ ዲያስፖራው ዓለም ውስጥ የለም ማለት ነው። ማለት ጽንፈኛው ጎራ ውስጥ ያሉት በኢትዮጵያዊነታቸው ያሉ ታላልቅ ኢትዮጵያውያን እንዳሉ አውቃለሁ። ጽንፈኛው ጎራ ውስጥ ግን በአብቹ ልክ መጥቶ ተወዳድሮ የሆነ ነገር ለውጥ ሊያመጣ የሚችል ወይም የዛን ያክል ተቀባይነት ሊኖረው የሚችል ሰው እንደሌለ ይታወቃል። ምክንያቱም እኛም ማንነታቸውን እየገለጥን እነሱም ማንነታቸው እየታወቀ ህዝብ እየለያቸው እያገለላቸው እየመጣ ስለሆነ አሁን ምን ጀመሩ? ባንዳውን ሁሉ እየሰበሰቡ እንደ ጀግና ሜካፕ ቀብተው አዲስ ገጽታ አላብሰው እንደገና ወደ ህዝብ ፊት ማቅረብ ነው የፈለጉት። የባንዳ ልጅ ወዳጄ ባንዳ ምንም ብታደርገው ተፈልጎ እኮ አይደለም። አንድ ጊዜ የሆነ በጥፋት ጎዳና ላይ የሄደ በጥፋት መስመር ላይ የገባ፣ በተለይ በሀገርና በህዝብ ላይ የሆነ ግፍና በደል ፈጽሞ አንድ ጊዜ በህዝብ ጥርስ ውስጥ የገባ አንድ ሰው አንተ ሜካፕ ስለቀባው አይደለም እኮ ከዛ በኋላ እሱ እንደ ሀገር የሚያስመሰግን ታሪክ እንኳን ቢሰራ ያ የባንዳነት ታሪኩን የሚሽር ምንም ነገር ሊኖር አይችልም። እንኳን በሜካፕ ልትቀይርለት ማለት ነው። እና የኢትዮጵያ ህዝብ ላይ ይሄ ሰውዬ የዋለው ግፍ የዋለው በደል እራሳቸው እኮ መድረክ ላይ ይነግሩናል፣ ምን እንዳደረገ አንድ ሁለት ባይዘው። ሻለቃ ዳዊትን ታውቁታላችሁ የእርዳታ ማስተባበሪያ ኮሚሽን ኮሚሽነር ነበረ። ዘጠና ማነው ሰባ ሰባት ዓመተ ምህረት ማለት ነው ሰባ ስድስት ሰባ አምስት አካባቢ እና ያኔ እርዳታ ሲፈለግ እርዳታ ሲመጣ ለህዝቡ፣ ለተራበው ህዝብ፣ በድርቅ ለተጎዳው ህዝብ ተብሎ እርዳታ ሲመጣ ያንን የእርዳታ እህል ወደ ማህበረሰቡ እንዳይደርስ ሽጦ ሶስት መቶ ሺ ዶላር ደብቆ ሰርቆ ከዚያ በኋላ ወደ አሜሪካ ሸሽቶ የሄደ ግለሰብ ነው። ለህዝብ የመጣን ለረሃብ የመጣን ለተራበ ህዝብ የመጣን እርዳታ ሰርቆ ሽጦ ካናዳ አሜሪካ ቤት ገዝቶ እየኖረ ያለ ሰው ያንን ሰውዬ ነው፣ አሁን እንደ ጀግና ቀባብተው ለማምጣት እየሞከረው ያሉት። ህዝብን በርሃብ የጨረሰ ትውልድን የጨረሰ በሀገር እና በህዝብ ላይ እየፈረደ በጣም በጣም ይቅር ሊባል የማይችል በደለኛ ሰው ነው ይሄ ሰው። ከዛ ሲቀጥም ራሳቸው መድረክ ላይ አንድ የሆነ ሰውየ አለ እዚህ ላይ የሚናገር ስለ ሰውየው ታሪክ የሚያወራ ማለት ነው እዛ ላይ ሰውየው ምን ያክል ባንዳ እንደነበር በተለይ በተለይ ከኢሳያስ አፈወርቂ ከሻእቢያ ጋር እና ከወያኔ ጋር እንዴት ተመሳጥሮ ይሰራ እንደነበረ እዚሁ ለሰውየው የምስጋና ፕሮግራም የተዘጋጀው መድረክ ላይ ሰውየው አምልጦት ይሁን ምን ይሁን የተናገረውን ነገር በማስረጃ ልንገራችሁና ተመልሽ ይመጣል። አንደኛው የኤርትሪያ ገዢ ሆነው በመስራታቸው ነው። በዛ ላይ ብዙ ሰዎች የኤሪትሪያ ገዢ ወይም አስተዳዳሪዎች ሆነው አልፈዋል። ብዙም ትዜማ ይሉናሉ የሻለቃ ዳዊትን ግምን ልዩ ያደርገዋል ለሚባለው ይቅርታ በዚያን ጊዜ አለመግደል ወይም አለማስገደል ወንጀል በነበረበት ጊዜ ሻለቃ ዳዊት የብዙ የኤሪትሪያ ወጣቶች ሕይወት ለመትረፍ እንዲችል ያደረጉት አስተዋጽኦ ኤርትራያኖች ዛሬ የሚረሱት አይመስለኝም። ለሻለቃ ዳዊት ብዙ ክብር አላቸው። ይህን ታዝብ ያለው ለመመስከር እችላለሁ። የኤርትራ ክፍለ ሀገር አስተዳደር ነበረ። ሰውየው የኤርትራ ገዢ ወይም የኤርትራ ክፍለ ሀገር አስተዳዳሪ ሆኖ ሰርቷል፣ በደርግ ዘመን ማለት ነው እና የኤርትራ ወጣቶች ማለት የሻእቢያ ናቸው የሻቢያ እንትኖች ጄሊዎች ተብለው ወይም የሻቢያ ደጋፊዎች ተብለው ወይም ከሻእቢያ ጋር በጋራ የሚሰሩ ወጣቶች የዛን ሰዓት መንግስት እንዳይደርስባቸው ለሻቢያ ከለላ እየሰጠ ለሻቢያ ሽፋን እየሰጠ ከዚያም ሲያልፍ የኢትዮጵያ መከላከያ ሰራዊት እያስመታ ኤርትራ እንድትገነጠል ያደረገ ባንዳ የባንዳ ልጅ ባንዳነት የማይሰለቸው ባንዳነት ክብሩ ባንዳነት ልብሱ ክህደት ጌጥና አርማው የሆነ ሰው ነው። ሰውዬ ኤርትራ እንድትገነጠል ያኔ እሱ የኤርትራ ክፍለ ሀገር አስተዳደር ሆኖ እያለ ይህን ያክል በደል ሰርቶ ነበር። እና ለኤርትራ ወጣቶች ውለ ታውሏል ይላል ለሻቢያ ወጣቶች ማለት ነው። የዛን ሰዓት የኤርትራ ወጣት ሻቢያ አልነበረ? በምትለይ ከሆነ ፖለቲካ አታውቅም አንተ። ነው የኤርትራ ወጣት በሙሉ ሻቢያ ነበር። የህወሃት ወጣት በሙሉ የትግራይ ወጣት በሙሉ ህወሃት ነበር። ስለዚህ የኤርትራን ወጣቶች መንግስት እንዳይደርስባቸው ከለላ እያደረገ እየሸፈነ ወይም እንዲሸሹ እያደረገ ከጀርባ መከላከያውን እያስመታ በሀገር ላይ ቁማር የተጫወተ በሀገር ላይ ደባ የተጫወተ ኤርትራን እንድትገነጠልና ሻዕቢያ እንዲያሸንፍ የሚችለውን ሁሉ ያደረገ ባንዳ የባንዳ ልጅ ነው። ባንዳ ሲሸለም ነው ያያችሁት። ዛሬ እንዲህ ይሸለማል። ሰው ሲጠፋ ሰው ሲታጣ ይመለመላል ጎባጣ የሚባለው የሀገራችን ብሂል ቀልድ አደለ። እንደዚህ ነው። አሁን ዳያስፖራ ወገን ላይ እኔ ነኝ ብሎ ፊት ለፊት መጥቶ አብቹን ሊገዳደር የሚችል በኢትዮጵያ ፖለቲካ ልክ ማውራት የሚችል ሊታመን የሚችል ሰው የለም። ልደቷ አያሌው፣ ጆዋር፣ ሹሉቃ ዳዊት ናቸው ያሉት። ስለዚህ እነሱም ሜካፕ እየቀቡ የሆነ ነገር እያደረጉ ያመጡላል። አሁንም ጣብቅ ደግሞ ሌላም ሰው ይሸልማል ይባላል። ባንዳ እየተሰበሰበ እንደ ጅግና ሲሸለም ታያለህ ከዚህ በኋላ ነገር ግን የባንዳ ልጅና የአርበኛ ልጅ የሽልማት ስነስርዓት ምን አይነት ልዩነት እንዳለው ላሳያችሁ። ማለት ባንዳ ሲሸለም መድረኩም እንደሚመስል አሳይቻችኋለሁ። አሁን የአርበኛ ልጅ ሲሸለም ደግሞ አርበኞች ሲሸለሙ፣ የኢትዮጵያ ልጆች ሲሸለሙ ምን አይነት ክብርና ዕውቅና እንዳለው ደግሞ ላሳያቸውና ተመልሶ ይመጣል። ወድ ታማኝ፣ የምትወደው ሁሉ ሲወድ፣ የምታከብረው ህዝብ ሲያከብር ለማየት እንኳን

ትንሽና በጣም ትንሽ ትንሽ ለውጫ መጣ። ለእኔ ዛሬ ያደረጋችሁ ለሚሊዮን ተስፋን የሆናችሁ እውነቴን ነው የምናገራችሁት። በጣም ለብዙ ሰው ይህ የሆነ ወቅት ለአርቲስትና አክቲቪስት ታማኝ በየነ የተደረገ የኢትዮጵያ የቁርጥ ቀን ልጅ የሆነው ጀግናው ታማኝ በየነ ለሱ የተደረገ የውቅና መርሃ ግብር እንደተመለከታችሁት አዳራሹ ምን ያክል ያስደስት እንደነበር ምን ያክል ሙሉ እንደነበር ሕዝቡ እንዴት በፍቅር ይመለከተው እንደነበር ታማኝ የነበረው ስሜት ምን እንደነበር ተመለከታችኋል። ሹሉቃ ዳዊት ሲገባ እንዴት ነበር የሆነው? አጨብጭቡለት፣ አጨብጭቡለት፣ እስኪ ለዚህ ጀግና አጨብጭቡለት፣ ይላል። አጨብጭቡለት ይላል። የሚያጨበጭብ ሰው ግን የለም። ብታጨበጭበ አይሞቅም ጭብጨባው። ለታማኝ በየነ ግን አጨብጭቡለት ተብሎ አይደለም። ለሀገሩ የሰራ ለሀገሩ የለፋ ወያኔን ፊትለፊት ወጥቶ የተጋፈጠ የወያኔን ግፍና በደል በማስረጃ ያቀረበ ህዝብ ያነቃ ወያኔን ለመጣል ግንባር ቀደም ለውጥ አመጡ ከሚባሉ ሰዎች ውስጥ ከፊት የሚሰለፈው ታማኝ በየነ ቁጥር አንድ ነው ለኔ። ዛሬ ምን እያደረገ ነው? ተው የሰይጣን ጆሮ አይስማ። ወደዛ አይሄድም ታማኝ ወደ ዘረኝነት አይሄድም። ተስፋ እናደርጋለን ወደዛ እንደማይሄድ ወደ ኢትዮጵያዊነት። ከኢትዮጵያዊነቱ ዝቅ ሲል ያምርበትም። እሱ ብዙ የሚጓተቱት ሰዎች እንዳሉ ይሰማኛል፣ ግን ዛሬም ወደዛ አይሄድም ብዬ አምናለሁ። እና በአጠቃላይ የባንዳ ልጅና የአርበኞች ልጅ፣ የባንዳ ልጅ ሽልማትና የአርበኛ ልጅ ሽልማት እንደዚህ ነው የሚለያየው። ምንም ሳታደርግ መድረኩ ይደምቃል ምንም ሳታደርግ ህዝብ ፍቅር ይሰጥሃል። ምንም ሳታደርግ ደስ ብሎት ህዝቡ አዳራሽ ይገኝልሃል። ምክንያቱም አንተ ለህዝብ የሰራው አንተ ለሀገር የሰራው ነገር ህዝብ ስለሚያውቅ፣ እንደ ሻለቃ ዳዊት ሜካፕ ተቀብተህ ብትመጣ ግን ባዶ አዳራሽ ላይ እነ ነአምን ዘለቀ ጋር አንድ ላይ አንገትህን ደፍተህ አቀርቅረህ ተመልሰህ ትወጣለህ እንጂ ውርደትህን ተከናንበህ ከበርበታለሁ ብለህ ሜካፕ እቀባበታለሁ ብለህ አዲስ ገጽታ ገነባበታለሁ ብለህ ያዘጋጀው አዳራሽ ባዶ ሆኖ ወንበርና ጠረጴዛ ስታንኳኳ ውለ ተመልሰ ትሄዳለ እንጂ ምንም የምታመጣው ነገር የለም። በአጠቃላይ የባንዳ ልጅ በዚህ ደረጃ ሲሸለም ተመለከትን፣ እኛም ገረመን በጣም ደነቀን። እንዴት ሰው ባንዳን ለመሸለም ሽልማት ያዘጋጃል ብለን ገረመን በጣም እናዚህ ውስጥ ከተናገሩ ሰዎች መካከል አንዱ ማን ነበር? አስፋ ወሰን ይጃን ሆይ ልጅ መሰሉኝ ልል አስፋ ወሰን አስራተ ካሳ ይባላሉ ሰውየው እና ልዑል አስፋ ወሰን የሚባሉ የአጼ ኃይለ ስላሴ ልጅ እንደነበሩ አስታውሳለሁ። አልጋውራሽ የሚባሉ ማለት ነው። እኔ አስፋ ወሰን አስራተ ካሳ እባላለሁ። እኔ ሻለቃ ዳዊትን የማውቀው ገና ልጅ ሆኜ ከልዑል አባቴ ጋር የወታደር መኮንን በነበረ ጊዜ አስመራ ከተማ ውስጥ ነው። ለሻለቃ ዳዊት ረጅም እድሜ ሰጥቶልን የኢትዮጵያን ታላቅነትና የኢትዮጵያን ሕልውና አንዱን ቀን እንደገና ተነስታ ለማየት እንዲያበቃን ጸሎቴ ነው። እሳቸው መሰሉኝና ምን አለ እንደው እሳቸው እንኳን ሀገራቸው መጥተው ቢቀመጡ ብዬ እያሰብኩ ነበር። ስለዚሁ ስለ ሹሉቃ ዳዊት ምስክርነት የሚሰጡት እና በጣም ያሳፍራል። በአጠቃላይ ዳያስፖራው በጽንፈኛ መስመር ላይ ያለው ዳያስፖራ በየቀኑ ወደ አዘቅት እየወረደ እየበሰበሱ ያለበት ሁኔታ ያለው ግን፣ ሻለቃ ዳዊትን ምንም አድርጋችሁ ቆዳውን እንኳን ቀይራችሁ ብታመጡት በምልክት እናውቀዋለን፣ በሽታው እናውቀዋለን ሻለቃ ዳዊትን። ስለዚህ ማንንም ልትሸውዱ ልታጭበረብሩ አትችሉም። የዚህን ሰውዬ ገመና ለመጀመሪያ ጊዜ ያጋለጠው በዚህ በለውጡ ዘመን ጊዜ መጥቶ ኢትዮጵያ መጥቶ ድጋሚ ሊያጭበረብር ድጋሚ ወንጀል ሊሰራ ድጋሚ አብቹን ጠልፎ ሊጥሩ ከሚሞክሩ ሰዎች መካከል ፊትለፊት መጥቶ የኢትዮጵያ ተቆርቋሪ መስሎ ሌላ ቁማር ሊጫወት ሌላ አሁንም ኢትዮጵያን ሊጎዳ ኢትዮጵያን ጠልፎ ለመጣል ሲሞክር የዚህን ሰው ገመና ያጋለጠው ጀግናው ኢትዮጵያዊ ከታማኝ ከታማኝ በየነ ቀጥሎ የኢትዮጵያን ሕዝብ ያነቃና ወያኔን ለውድቀት ያበቃ ጀግናው ስዩም ተሾመ አንዱ እሱ ነበር። ስዩሜ ስለዚህ ሰውዬ የሚያወራውን ልጋብዛችሁና እጨርሳለሁ ፕሮግራሜ። አሁን ይህንኑ ሽልማት አስመልክቶ ማለት ሻለቃ ዳዊት ሊሞት ነው እንዴ? መሰለ ግቡ። ካልሆነማ በአንድ ዓለም ትሸልመዋለ እንሸልመዋለ አሉ። የኢትዮጵያን ልጆች ሸጣችሁ፣ ህዝባችን በችጋር ፈርታችሁ ከተራቡ ዜጎቻችን ላይ ተቀማ 300 ሺ ዶላር ይዞ ሄደው ካለቀደ በህይወቴ በህይወቴ ይቅርታ ማላደረግለን እጅግ እጂ ዘር አጥፊ ብዬ ሞሰው ሰው ነው እሱ ሰው ነው። የሰራውን ስራ ከሰራዋቸው ስራዎች ሁሉ ከምኮራበት ነገር አንዱ ሚዲያ ላይ መጥቼ ከሰራዎች ስራዎች ያው ያንሰው ማንነቱ ማጋለጥ ምናምንም ጨምሮ እና ሞታ ሰው በሞቱ ደስ አይለኝም። ምና እህደ በጣም ያዝናለሁ። ለልጆቹ ዘርበል ሰው በላ ሰው በላ ነው። ሀገር የሸጠ ካዲ፣ ህዝብ የፈጀ ሆዳም ነው። እንዲህ ያለ ሰው እንኳ ሞተ እኮ አይደለም። ዘላለሙ ይሙት፣ ዘላለሙ ይቃጠል፣ ከሳት አይውጣ፣ ነብሷ አይማር፣ ገሃን ለሚግባ ተረገመ ይሁን እንዲያለ ሰው ዞረ ዘር ማንዘሩ ተረገመ። አሁን ነአምን ሲያወራ ሲሳደብ ብታዩት ሰው ይመስላችኋል። ሆዳም ነአምን፣ ሆዳም አንዳርጋቸው፣ ባንዳ ሻለቃ ዳዊት፣ ርካሾች ናቸው እና አርቃችሁ ቅበሩት! እግዚአብሔር ይመስገን ኢትዮጵያ ምድር ገብታ አይቀበረውም። አፈር ይብላ። በማንኛውም በናት ለማንኛውም ይህ ሲያሳልፍ ወፍ ወፍ ዘር በር ከፊቴ ይሄ ሰውዬ አረቃችሁ ቅበሩ ቀበሩ ብሏቸዋል። ስዩም አረቃችሁ ቀበሩ። የእናንተን ባንዳ፣ የእናንተን ሜካፕ መቀባት፣ የእናንተን ቀለም መቀባባት፣ ከውት እርሱ እዛው ነበረበት አስቀምጡት። ማን እንደሆነ ምን እንደሆነ እናውቃለን። ሌባ፣ ከሃዲ፣ አጭበርባሪ፣ በህዝብ ደም የተጫወተ ትውልድ ያጠፋ አሬዎዝ ነው ይሄ። ስለዚህ አረቃችሁ ቀበሩት ብሏቸዋል። እናመሰግናለን ስዩሜ በአጠቃላይ ይህንን ባንዳ የተመለከተው ፕሮግራም ኢትዮጵያውያን እንዳይሸወዱ፣ ኢትዮጵያ የሚሸወድ የለም ባይዘዌ ዛሬ ሻለቃ ዳዊት ማን እንደሆነ ስለሚያቅ ማለት ነው። በአጠቃላይ ግን የዲያስፖራ እብደት የት እንደደረሰ ለማሳየት የሰራሁት ፕሮግራም ይህንን ይመስላል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐርቻት እና በሱፐር ስቲከር ድጋፍ ልታደርጉ ልን እንደምትችሉ እንዲሁም ደግሞ ከታች ባለው የንግድ ባንክ አካውንትም ሳፖርት ልታደርጉ እንደምትችሉ ለማስታወስ እወዳለሁ።